ተዋረደች። ጉድ ሆነች፣ ጉድ ሆነች አይገልጸውም። የዛሬው ጉዷማ የተለየ ነው። ፈጣሪ ሆይ፣ እንግዲህ ዛሬ ካሌብ ሴት መስሎ ጉድ ሰርቷታል። በሷ ቤት አሁን ካሌብ ፊልድ የሄደ መስሏት አለሟን እየቀጨች ትገኛለች። ግን ያላሰበችው ነገር እየሆነ ነው ያለው። ካሌብ እንግዲህ እያንዳንዱን ነገር ለመከታተል ብሎ ሁሉንም ነገር ጉዷን አየ። ጉዷን ነው ያየው ማለት ነው እና እሷ እንግዲህ የአባቴ እህት ትመጣለች ዛሬ የአባቴ እህት ስለምትመጣ እሷን እንድትንከባከቢያ ትፈልጋለሁ አላት ችግር የለውም እንከባከባታለሁ ምንም ችግር በዛ ላይ ደግሞ መስማትም ሆነ ማውራት አትችልም እሺ አደራ አረ ችግር የለውም ግን አባዬ ያለውን ነገር አመንከው እንዴ ስትለው ምንድን ነው ያለው አባዬ አባዬ እኔ እንደበደልኩትና እንዳልተከባከብኩት እንዳላስታመምኩት አድርጓል ነበር እንደ ሲነግረኝ ነበረው የት ነበርሽ አንቺ? ሲላት ሰምቻለሁ ሁሉንም ነገር። ነው እንዴ? እንኳንም ሰማሽ። ነገር ግን እሱ በህልሙ ነው፣ ህልም፣ መጥፎ ህልም አይቼ እሱን እየነገረኝ ነበረ አላት። ህልም ነው እንዴ? እንኳንም ህልም ሆነ። እኔ ደሞ እኮ እንዴት ነው ያልተንከባከብኩት ብዬ ተናድጄ ነበረ ስትል፣ አይ አንቺማ ጎበዝ ታማኝ ሚስት አይደለሽ እንዴ? አባዬንማ በጣም ነው አስጠመሽ እኮ የተንከባከብሽው። ስለዚህ አንቺንማ በክፉ ነገር ማንሳቱም አይፈልግም አው አባዬ መልካም ሰውና የዋ ሰው ስለሆነ እኔን በክፉ መቼም አይነሳኝም። ማለት እኮ ለዛም እኮ ነው የነገርኩሽ። ስለዚህ አሁን ግን ያልኩሽ ነገር አድርጊ ቲና። እኔ ፊልድ ለወጣ ስለሆነ አባዬ አደራ፣ እህቱንም ደግሞ ተንከባከቢያት። ግን በጣም የማዝነው ነገር ሳላያት በመሄዴ ነው። ችግር የለውም ስትመጣ ታያት አለ። እቆያለሁ እኮ በቃ ችግር የለውም፣ በሌላ ጊዜ ታህት አለ። አንተ ብቻ ሰላም ሆንልኝ፣ እኔ ፍቅር ግን ትናፍቀኛለህ አለች አስመሳዋ። ከዛ በኋላ አይደለ በጣም ነው የምናፍቅሽ ካሌብ። ከዛ ዳኒ ቲናን እንግዲህ አደራ ሰጥቻለሁ እሺ፣ ተንከባከባት። አረ ችግር የለውም፣ በጣም ነው የምንከባከባት እኮ እህት ስለሆነች፣ በደንብ ትንከባከባት አለ። ስለዚህ አደራ እንግዲህ አባዬንም አደራ፣ እንግዳዋንም አደራ ላንተ ነው መቼም አላፊን ሰጥቼ የሚሄደው፣ አለውሽ። ችግር የለውም፣ አለ ዳኒ። ከዛ በኋላ እንግዲህ ካሌብ እግሩ ወጣ እንዳለ ሙዚቃዋን ከፈተችና እንደነስ አለችው። ሴትዮው አብደሽ፣ አላንቺ ለራስሽ አብደሽ፣ እኔንም ልታሳብጅኝ ነው እንዴ? በእናትሽ አርፈሽ ቁጭ በይ ቲና፣ አይምሮዬን አትበጥብጩ። ቆይ አንቺ እንዴት ቢናገረች ነው? ብትመከሪ ነው ምሳሚ። ጤና የለሽም እንዴ? አረ እባክሽን ተረጋጊ። አሁንስ በዛ። የእውነት አንቺ በዛ፣ በጣም ነው ያበዛሽው አላት። እኔን አበዛሁት? አዎ አበዛሽው እንዴ የምሬ ነው የምልሽ። እኔ ደግሞ እንዳንቺ አንቺ ሰው ገጥሞኝ አያውቅም በህይወቴ። ቆይ ለምንድን ነው የማትሰሚው? በቃ ወደዛ ተረጋጊ ነቁጭ። ከዚህ በኋላ ደግሞ ትሁትን አንድ ነገር እናገራታለሁ የምትይ ከሆነ ጸብሽ ከኔ ጋር ነው። ጭራሽ ለትሁትም ዘበኛ መቆም ጀመርክ? አውቆም እላታለሁ። እኔ ያ ሁሉ ነገር አድርጋት አላልኩሽም። አንቺ እኮ ነሽ። እሷ እንደዛ በድላኝ፣ እንደዛ ደብድባኝ፣ ልጄን ገላብኝ። እንዴት ነው እሷ እንደዚህ ለእሷ የምትንቆረቆሩት? የሆነ ነገርማ አብልታችኋለች። ምንም አላበላችንም። ስለዚህ አንቺ ራስሽን ትጠብቂ። አንቺ ሰው ስታከብሪ እሷም ታከብርሻለች። አንቺ ሰው የማታከብሪ ከሆነ ከሰዎች ክብርን አትጠብቂ። ስለዚህ የዘራሽው ነው ከዚህ በኋላ ከትውት ጋር ያለሽን ነገር ታቆሚያለሽ፣ አላት። ከዛ በጣም ተናደደች እና የራስሽ ጉዳይ መሳሚ ከሆነ ስሚ ምክሬን አለ በለዛ ግን የራስሽ ጉዳይ ቲና፣ እውነት ምርር ስልችትን ያለኝ አንቺ ነገር አሁንስ በጣም አስጠልቶኛል። ታውቂያለሽ? አንቺ ግን ምንም ልሰሚ አልቻልሽም። እኔ ደግሞ መሮኛል የአንቺ ነገር በቃ። ከዚህ በኋላ ግን ወሬም ሆነ ምንም አልፈልግም፣ አላት። ከዛ በጣም ተናደደች እና እሺ በቃ የእኔ ፍቅር አትናደድ። እሺ በቃ ይቅርታ አለችው። አረ ይቅርታ፣ ያንቺ ይቅርታ ሁልጊዜ ይቅርታ፣ ምንም እኮ ትርጉም የለውም። ለማንኛውም አስቢበት፣ የምሬን ነው የምልሽ። እንድታስቢበት ነው የምፈልገው። እኔ ከአንቺ ጋር ንትርክ በጣም ሰልችቶኛል ቲና። እባክሽን ወደዛ አሁንስ እጭ አላትና ጥሏት ወጣ። ከዛ ትውትን፣ አየሻ አደለ አንቺ ነሽ እንደዚህ ሰላም የምታስነሽኝ ቤተሰቡን በሙሉ ምን እንዳቀመሻቸው እንኳን አላውቅም። እምር ዋጋ አስከፍልሻለው ትሁት። የምሬ ነው። ሁሉም ሰው ለአንቺ ነው ጠበቃ የሚቆመው። እኔን ማንም ሰው እንኳን አያግዘኝ አይደለም። ምክንያቱም እውነት ሲኖርሽ ነው ሰው የሚያግዝሽ። አንቺ ጋር ግን እውነት የተባለ ነገር እኮ የለም። እንዴት ነው ሰው ከአንቺ ጎን የሚቆመው? ሰው እኮ ከእውነት ጎን ነው የሚቆመው እንጂ ከውሸት ጋራ ማንም አይቆምም። መረጃት እና ውሸት አምነሽ ያልሽ ነው አላልኩም ግን ያው ያው በዩ አንቺም ንቀሽኛል እኮ እኔና አንቺ ተናንቀናል። ስለዚህ በዚህ ሁኔታ እኔና አንቺ አብረን የምንቀጥል እንኳን አይመስለኝም። አሁን ውጭልኝ፣ ስራ ይልን ስራበት፣ የአባዬ እህት ትመጣለች ምግብ ልስራ አልቻት ከዛ በኋላ የአባዬ እህት መጣች አልመጣች የሚመለከተኝ ነገር የለም። ነገር ግን ምግቡን ዝም ብለሽ እንዳታባክኝ ተናግሬያለሁ። አይመለከትሽም ቤቱ ያባዬ እንጂ አንቺ አይደለም። አንቺም እየበላሽ ነው እንኳን እሷ አለቻት። እንዴ ነይና ምችኛ ስደቢኛ ጭራሽ ይሄ ነው የቀረሽ፣ አለቻት። ከዛ በኋላ ሴትዮ ተረጋጊ ያልኩሽ እኮ ለምንድን ነው ለሁሉ ነገር እንደዚህ የምትዘዩ? አረቲና በፈጠረሽ እንደው ረጋ በይ፣ አለቻት። ባልረጋጋስ ምን ልታመጪ ነው? እኔማ ምን አመጣለሁ እሱ ፈጣሪ ብቻ መረጋጋቱን ይስጥሽ እንጂ አንቺማ ብሶብሻል፣ አለቻት ከዛ በኋላ ቲና እየተመናቀረች ወጣች። ከዛ ተወተማ አይ አንቺ ለይቶልሻል፣ አለች። ሰላም ውድነት። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ ያለሁ ደና ነኝ። እንግዲህ ቲና የእውነት ውርደቷ እንደቀጠለ ነው። ካሌብ ዛሬ ጉድ ሰርቷታል። ጉድ እንኳን ቢባል የማይገለጽ ነው ጉድ ፈጣሪ ከእንደዚህ አይነት ውርደት ይጠብቃችሁ፣ በሰው ዘርም አያድርስ። እንግዲህ ያባይ እህት ትመጣለች ብሎ ራሱ የሴት ቀሚስ ለብሶ መጣላት። ከዛ በኋላ ግን እያየ ያለውንና እየሆነ ያለውን ነገር ማመን አቃተው ካሌብ። ጉድ እሷ ግን የአባይን እህት ስትመጣ እንከባከባታለው ችግር የለውም ብለው ነበረ። ነገር ግን ካሌብ ያላሰበውና በፈጽሞ በውስጡ የሌለው ነገር ነው እየገጠመው ምክንያቱም እሷ እያደረገች ያለችው ነገር በጣም አሳፋሪ ነገር ነበረ። ጭራሽ ምግብ እንኳን እንዳትሰጫት፣ ምግብ ከሰጠሻትን በልኩ ስጫት እያለች ትሁትን እየተናገረቻት ያ ሁሉ ይሰማል። ከዛ በኋላ ምን ትመስላለች ደግሞ ከዛም አባዬን እንገላዋለን ቤትና ድርጅቱን ከፈረመልኝ በኋላ ገድየው ነው የሚሄደው እንጂ እንደዚሁ ጥያለ ምስል። ካሌብ ድንግጥ ብሎ ተነስቶ ወደ ክችን እየበረረ ሄደ እንዴ ያወራሁትን ሰምታ ይሆን እንዴ? አረቺ ደግሞ ምትሰማለች ምናምን አለች። ደግሞ ለራሷ ሳሰማማ አትቀርም። በጤናዋ አይደለም እንደዚህ ደንግጣ የተነሳችው። አንቺ ግን ለይቶልሻል ቲና፣ እውነቴን ነው ለይቶልሻል አለች አላት ካሌብ። ከዛ በኋላ በጣም ደነገጠች ቲና። ተከትላት ኪቺን ስትሄድ እሱ ኪቺን ቁጭ ብሏል። እች ሴትዮ እዚሁ አስቀምጫት እዛ እንዳትመጣ የምሬ ነው ነግሬሽ፣ አለው እኔ ሰላሜን እያጣሁ ነው ገና ከመምጣቷ። አረ ፈሬ ቲና፣ እፈሬ ባክሽን፣ ሴትዮዋ ገና ከመምጣቷ አንቺ ምን ጉድነሽ፣ ቤት እኮ ያባየ ቤት ነው። ቆይ ለምንድን ነው አንቺ እንደዚህ የምትሆኘው? እንዴ፣ አረ ተረጋጊ ቲና፣ እባክሽን። መረጋጋቱን እሱ ፈጣሪ ይስጥሽ፣ እኔማ ማምንልሽ፣ አለው አለቻት። ከዛ በኋላ አሁን አንቺ ፍልስፍና አልፈልግም፣ እች ሴትዮ ብቻ አስረሽ አስቀንጭልኝ፣ ከላይ ላይ ወደዛ ሰላም ላግኝበት እኔ አሁን ከዳንዬ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ። ደግሞ ታያላችሁ እያንዳንዳችሁን እሰራላችኋለሁ፣ ማለች ከዛ በኋላ አንቺማ ሁሌ ዛቻኮ አይሰለችሽም። እንደው ምን ፍጡርነሽ ነሽ አለች አትሁት ከዛ በኋላ እንግዲህ ካሌብ በጣም ትግስቱ ሁሉ አለቀ፣ የሚያደርገው ሁሉ ጠፋበት። ግን ደግሞ አባባ መክረውት ነበረ በስነ ስርዓት። ምክንያቱም አንተ እሷ ላይ እውነቱ ላይ ማድረስ የምትችለው ትዕግስት ሲኖር ብቻ ነው። ትዕግስት ከሌለ ግን ምንም ነገር ሊኖርህ አይችልም። ምንም ነገርም ልታገኝም አትችልም። ስለዚህ ታገስ እና ብዙ ነገር ታያለህ። ከዚህ የበለጠ ጉድ ነው የምታየው፣ አሉት አባባ። እሺ አባዬ፣ ግን እኮ አልቻልኩም። በቃ እያደረገች ያለችው ነገር መቋቋም አቃተኛ አለ። አይ አባዬ፣ እንደዚህማ ከሆነ እኔና እሷ አብረን አንዘልቅም። እኔ ልፈታትና ልገላገል እባክህ አባዬ ፍቀድልኝ። ና ሴትዮ ልፍታት እባክህን፣ ሲለው መፍታትማ እንደዚሁ ቀልድ አይደለም እኮ ዝም ብለህ ትፈታታለህ እንዴ? ጉዷን እስከ መጨረሻማ ማየት አለብህ። እስከ መጨረሻ መፋለም አለብህ አሉት አባባ። ከዛም እሺ እስቲ አባዬ፣ ከቻልኩ ግን እኔ መቻሉን እሱ ፈጣሪ ይስጠኝ እንጂ እኔ እንኳን አቅቶኛል እውነት እያለ እንግዲህ ካሌብ ሳያቸው፣ ዳኒና ቲና የሉም። ኩሽና ማነው ሳሎን ቀስ ብሎ ገባ። ወደ መኝታ ቤታቸው ገብቶ ሲያይ ተቃቅፈው ተኝተዋል። ያየውን ነገር ግን ማመን አቃተው። ከዛ በኋላ በጣም ተናደደና ሲወጣ በሩን በንዴት ዘጋው። ያንን የበሩን ጩኸት ሰማችና ዘላ ተነሳች ቲና። ከዛ ዳኒ፣ አንተ ዳኒ፣ ተነስ፣ ተነስ፣ የሆነ ሰው ብዙ ውስጥ ገብቷል። እባክሽ፣ ማንም አልገባም፣ አርፈሽ ንጭ። ዝምብለሽ እንትን አትበይ፣ በእናትሽ እኔን ልተኛበት ደክሞኛል አላት አንተ ዳኒ የምሬን ነው፣ እዚህ ሰው ገብቶ ነው የወጣው። አንቺ ማንም አልገባም አልኩሽ እኮ አትረብሽኝ፣ ልተኛበት አላት ዳኒ። ከዛ በኋላ ቆይ እስቲ ቼክ ላደርግ ብላ ወታ ሄደች። ወታ ስትሄድ ግን ከዛ ካሌብ ሶፋ ላይ ቁጭ ብሏል፣ ሳሎን ማለት ነው። ሳሎን ቁጭ ብሎ አርፍቶ እጁን ያዝ ጎተተችውና ወደ ኪችን ይዛው ሄደች ደካሌብን ከዛ ይሄ ሰው ይቺ ሴትዮ ከዚህ ጋር እንዳትወጣ በቃ እኔ ሰላም ማግኘት አልቻልኩም። ከመምጣቷ እንዴ መኝታ ቤታችን ቀጥ ብላ ገባች እኮ፣ አረ ፈሪት። እና ምን ብላ ነው እሷ እናንተ መኝታ ቤት የምትገባው? ሴትዮ መናገርና መስማት አትችልም፣ ግን ያው እብድ አደለችም እኮ ሁሉን ነገር ታውቃለች አለቻት። ነውር መሆኑን እሱን ለእኔ ንገርኝ አላልኩሽም? ግን አንቺ ሴትዮ ስራት አስችልኝ። አንቺ ቅድም ካሌቢን ምን እያልሽ ነበረ? እንከባከባት አለው እያልሻል ነበረም። እሱም እሱ ፊት ነዋ እንኳን እሷ ልንከባከባት ራሴን አልተንከባከብኩም። አሁን ማልሽን ብቻ አድርጊ እየልቻትና እየተመናቀረች ሄደች። ካሌብ አሁንም ክሽን ውስጥ መንቆራጠጥ ጀመረ። እየሰማሁት አረ ምንድነው ምንድነው እሱ የተፈጠረ ችግር አለ እንዴ? ትላለች ትሁት በምልክት። እሱ ግን ሊያወራት ፈቃደኛ አልነበረ ምክንያቱም ቤትና ድርጅቱን ካስፈረምኩት በኋላ እገለዋለሁ። አንቺ ከዚህ ሁሉ በቂ ገንዘብ ተቀበዩ እና በቃ ከዚህ ቤት እንውጣ፣ አላት ዳኒ። እኔ ገንዘብ አልፈልግም። እኔ የምፈልገው ቤትና ድርጅቱን ነው። ስለዚህ ቤትና ድርጅቱን በእኔ ስም ካደረገልኝ በኋላ እሱንም ገድዬ ነው ከዚህ ቤት መውጣው፣ ሲል ካሌብ ልቡ ከከን ያለው ከዛም ዘለልና ወደ ክችን ሄደ። እንዴ ያወራውትን ሰምታ ይሆን? ነገሩ አትሰማማት ለማን ብለዋል። እንዴት ልሰማ ቻለች? እያለች ግራ ተጋባች። ከዛ ዳኒ ግን ሀይለኛ ተጠራጣሪ ነው እቺ ሴትማ ወይ ተልኮ አላት ወይ እኛ ልትከታተል ይሆናል። እንደዚህ አትሰማማት ለማም ያሉት ደግሞ ተሸፋፍና ምን ትመስላለች? ጉጉት ትመስላለች እያለች እንግዲህ ቲና የባሏን አክስት ትሳደባለች ማለት ነው። ከዛ በኋላ ካሌብ እንግዲህ ሄዶ እምር ብሎ መጡታለና መኝታ ቤታቸው አፉን ይዞ ሲያይ በጣም ተገረመ። ከዳኒ ልብ ላይ ለጠብላ ተኝታለች ወይዘሮ ቲና እንግዲህ ያስባችሁታል። አንድ ሰው ሚስት ከሌላ ወንድ ጋር ስትተኛና ባሏ ሲያያት ምን ይሰማዋል? እሱ እውነት ትልቅ ውርደት ነው። ይሄ እንግዲህ ቲና በሱ በይት በስ አሁን ካሌብ ፊልድ ሄዷል። ማንም የለም፣ ማንም አያያትም። እንግዲህ ሰው እኮ ሰውን እንኳ ይፈራል፣ አይደለም ፈጣሪ። የምሬን ነው። ግን እሷ ምንም የምትፈራው ነገር የለም። አሁን ላይ ስሜቷን ብቻ ነው እንትን የምትለው እንጂ ስለ ሰው የምትጨነቅበት ጊዜ ላይ አይደለችም። እውነት ለመናገር እና እኔ በሷ በጣም ተሸማቀኩኝ። ከዛ በኋላ እንግዲህ ካሌብ የእውነት እያየ ያለውን ነገር መቋቋም አቃተው። ወደዚህ ቆረጥጣል፣ ወደዛ ቆረጥጣል። ትውት ግራ ገባት። እሺ ምንድን ነው ነገሩ? ምን ላድርግ? እንግዲህ እያለች ትውቴ እሷም ግራ ተጋባች። እንዴ ምንድን ነው? ወይ ይናገር አታናገረኝ። እንዴት ነው ምንግባባው? እኔና እሷ እያለች እሱ አባቱን እገለዋለሁ ስላለች ብቻ በጣም ተናደደ። አሁን ላጋልጣት አላጋልጣት እያለ ብቻ ግራ እየተጋባ ነበረ ካሌብ ማለት ነው። እውነት እኔ እንደ ቲና አይነት ወራዳ ሰው በሕይወቴ አይቻል አቅም ምን ፍጡር እንደሆነች ሰው ለገንዘብ ብሎ የሰው ልጅ ሊገል፣ እውነት በጣም አሳፋሪና ባለጌ ሴት ናት። እናም እንግዲህ ካሌብ ክችን ገብቶ እየተንቆራጠጠ እያለ ምሳ አቅርቢ አላት። መጣችና ቲና እሺ አቀርባለሁ አለቻት። ኋለች ትሁት እችንም ደግሞ እዚህ ውስጫት እንጂ ወደ ሳሎን እንዳትመጣ። ምን ነው እስረኛ መሰለችሽ? እንደዚህ ብቻ ነው የምትቀምጠው? ለእንግዳ እንኳን ክብር የሌለች። ደግሞ የወንድሟ ቤት ነው እንደፈለገ መሆን ትችላለች አለቻት። ከዛም ካሌብ አሁንም ተመልሰና እየተንኮራጠጠ ያለ እዚህ ቁጭ ወይ አይብየሽ አለው እኮ ምን ወደ ወዴ ትሄጃለሽ? አለቻት። ከዛ ተመልሶ መጣክችን ቁጭ አለ። እች ሴትየው ከዚህ ጋር ተወጣና ቲና እኔ ቲና አይደለሁም፣ ተውት። ዛሬ ተውጣ፣ ምን ነው እስረኛ መሰለችሽ? እንደ እንደፈለገች መንቀሳቀስ ትችላለች፣ ወንድሟ ቤት ነው አለች። ተውት። ከዛ በኋላ እኔና ዳኒ ጥሩ ጊዜ ማሳለፍ ስለምንፈልግ አንድ ሰው መጥቶ እንዳይረብሸን ማንም ሰው ደግሞ ወደ መኝታ ቤት እንዳይመጣ አለች። ከዛ በኋላ ወይ ጉድ፣ በቃ ለየልሽ አይደለ አለቻት። ከዛም ዳኒ እንደዛ ብላ ስወጣ ካሌ በጣም ተናደድና ወይኔ ካሌ ባለና ሻርቦ ምድግ ሲያደርግ ትሁቴ ጩኸታን ቅልጥ አደረገች። የእሷ ጩኸት ደግሞ እንግዲህ አስባችሁት ምን እንደሚፈጠር